ለው ብሎኬት ራሱ ቢደረግ ያው ራሱ ድንገነቱን አይቀይርም፣ ድንጋይነቱን አይቀይርም። ቀለም ራሱ ተቀብተሽ እስቲ ልስልስ ሲበል ቀለም ቀብተሽው ቤት እራሱ ብትሰሪው ያ ድንጋ ትንሽ ራሱ ብሎኬቱ ራሱ ምን እንዲያምር አድርገሽው፣ አሳምረሽው፣ በስንት ነገር በስንት ከለር አሳምረሽው ብታመጪው ድንጋይነቱ መቼ ማይቀይርም። ቢመታሽ ይፈነክትሻል፣ ብትጋጭበት ግርግዳ ይፈነክትሻል። ያ ድንጋይነቱ ውስጡ ስላለ ማለት ነው። መቀየር ስለማትች የማትቀይሪ ብትችም። የማይቀየር ድንጋይ ብቻ ናቸው። የማይቀየር የሰው ልጅ ሰው ነው። የማይቀየር የለም እዚች ምድር እዚች ምድር ላይ እማ የሞተ ሰው ብቻ ነው ድንጋና የሞተ ሰው ብቻ ነው። የማይቀየር የሰው ልጅ በወፈረና በቀጠን አይደለም ሚዘናዊ የምታደርጉት ስለወፈርሽ፣ ስለቀጠንሽ፣ ሀብታምነትሽን ስለወፈርሽ አይደለም ብር እኮ የሕይወትሽ መገለጫ ነው። ስጋሽን ለያኖር ነው እንጂ ሰውነትሽን ስጋሽን ለመቀየር በምንም ታምር ሊሆን አይችልም። ብር ስላገኘሽ አይደለም የምትወፍሪውም የምትከሺውም። እዚህ ላይ ትኩረት አድርጉ። የምትወፍሪም የምትከሺውም፣ አመዳም የምትሆኝም ብር ስላለሽ አይደለም። ስንቶቹን እናያለን፣ ሀብታም ሆኖ አመዳም ሆኖ የሚሄዱት፣ ይህ ሀብታም ሆኖ ስንት ነገር የሚሆኑት፣ ስንት ነገር የነፍስ እኮ ብር ስላገኘሽ እኮ የአንቺን ህይወታ ጸጋ ነው፣ በረከት ነው፣ ጥሩ ነገር ስመኝ ደና ልብስ ራሽ የሚያለብስሽ እግዚአብሔር ነው። ደና ልብስ የሚያለብስሽ እግዚአብሔር ነው። ይህን ልበሽ፣ ይህን ልበሽ ብሎ ምርጥ የኳለሽ እግዚአብሔር ኩሎሽ ያስቀመጠሽ እግዚአብሔር ብቻ ነው። ሰው አይደለም፣ እኛ አይደለንም። እነሱን እንደዚህ ያደረገ እንደዚህ፣ ዛሬ ተቀይረሻል፣ ዛሬ ተቀይራል። በእንደዚህ ስለተቀየር አይደለም እግዚአብሔር ነው። ልባችሁ ንጹህ ስለሆነ በጸጋ ነው። እንደ አንዳንድ አንድ ሸውማ ቢሆን እንደ ስድብ ቢሆን ኑሮ ተሸማቅቆ ከቤት አይወጡም ነበር እግዚአብሔር ይመስገን እግዚአብሔር አላላቸው በሰው ልጅ እግዚአብሔር ስላለው እንደዚህ የህምር ውብ ያደረገው እግዚአብሔር ብቻ ነው ሰውን ውብ የሚያደርገው በጸጋና በበረከት ነው በበረከት ነው የሰው ልጅ በበረከት በጸሎት ነው ሰው መወፍርም የሚከሳውም በሁሉንም ነገር እግዚአብሔር የመገበው ነው ምግብ ስለበላሽ አይደል ስጋ ስለበላሽ አይደለም እግዚአብሔር የመገበሽ ነው። ጥሩ ነገር ስላሰብሽ ነው። ጥሩ ነገር ስለሆኑ አንቺ ቆንጅና ምናምን ቆንጆ ሆነሽም ምንም ሆነሽም እግዚአብሔር ሲያሳምርሽ ብቻ ነው። እግዚአብሔር ካላሳምረሽ የፈለግሽን ታጥበሽ የፈለሽም አድርገሽ ምንም ብታደርጊ አታምሪም። የፈለግሽ ራስሽን በመጋዝ ራሱ ብትግጭው አታምርም። እግዚአብሔር ካላሳምረሽ እግዚአብሔር ውበቱን ካልሰጠሽ የስራ መንገድሽን እግዚአብሔር ካልከፈተልሽ ምንም ነገር አትሆኝም። እዛ እግዚአብሔር ጥሩ መንገድ የሚከፍትልሽ ውብ ሊያደርግሽ የሰው ፍቅር የሚሰጥሽ ደግሞ ልብሽ ንጹህ ሲሆን ብቻ ነው። አሁንም ግልጽ ነው የምናገረው፣ ልብሽ ለሰው ንጹህ ሲሆን ብቻ ነው። ንጹህ ሆነሽ ለራስሽን የምትበዩው ለሰው ስትመኝ ብቻ ነው። አሁንንም እወቁ፣ የራስሽን ጥሩ ነገር ስትመኝ ለሌላ ሰውን ብትመኝ ብቻና ብቻ ነው። እዛ ቦታ ላይ መገኘት የምትችው። እኔ ብዙ ማንኛውም ሰው ያለው ላይ መጨመር ይፈልጋል። ማንኛውም ሰው እኔ ዛሬ ብር አለኝ ብሎ የሚቀመጥ ሰው የለም። እኔ ዛሬ ሀብት አለኝ ስንት ህንፃ አለኝ ስንት መኪና አለኝ ስንት ፖቲክ አለኝ ብሎ የሚቀመጥ ሰው ተጨማሪ ይፈልጋል። እዛ ሰው ልክ እንደዛው የምትፈልጊው፣ እስቲ ዛሬ አመት እኔ እግር ቤት ሄዳለሁ ብለሽ አይ፣ ቆይ እኔ ዛሬ ይህንን ማስተካከል አለብኝ ብለሽ የቀራሽበት አመት የለም። እኔ አለኝ እገባለሁ እገባለሁ እያልኩ ሁለት አመት ሞቶኛል፣ ወደ ሀገር እገባለሁ፣ ምክንያቱም መጨመር ስለምፈልግ። እንደዛ ለራሳቸው ማድረግ የምትፈልጉ ለሰው ለማድረግ ሞክሩ። ያላሰባችሁት እንጀራ ነው እግዚአብሔር የሚሰጣችሁ። የጠዋት እንጀራ አትመኙ፣ የማታ እንጀራ ይስጣችሁ። ቀና ልብ ያላችሁ ሰዎች የማታ እንጀራ ይስጣችሁ፣ ያሳመርላችሁ እግዚአብሔር የማታ እንጀራችሁን ያሳምርላችሁ። ህይወታችሁን እግዚአብሔር ያሳምርላችሁ። እግዚአብሔር ከክፉ ሰዎች ይሰውራችሁ። እንደዚህ ጠማማ በሌላ መንገድ የሚሄዱት ሰዎች ከነዛ ሰዎች እግዚአብሔር ይሰውራችሁ። ልቦና ይስጣችሁ ለነሱም። እናንተ ደግሞ ቀና ቀና መንገድ የምትሄዱት እግዚአብሔር ያሰባችሁበት መንገድ እግዚአብሔር ያደርስላችሁ። አመሰግናለሁ። ወዳችኋለሁ። ወሬ ካበዛው በጣም ይቅርታ። ኦክሴ በጣም ታወራለች ብሎ አሁን ጊዜ ጋር የሚቾክለው ብዙ አሉ። ጨርሻለሁ። አመሰግናለሁ፣ እወዳችኋለሁ፣ አከብራችኋለሁ። ስለአዳመጣችን ጨርሻለሁ። ኦክሴ እናመሰግናለን። በጣም ደስ የሚል ምክር ነው የሰጠሽን። የምንሳሳትም እንድንመለስ ትርፍ የምናወራ እንድንቆጠብ አድርገሽ መክረሽ ናት። በጣም ከልብ እንወድሻለን፣ እናመሰግናለን። በጣም አብራርተሽ ነግረሽናል። ደስ ይላል፣ አይቀይርብሽ። በጣም ደስ ይላል። በጣም ነው ደስ የሚል ትምህርት የሰጠሽን እና አዎ እነሱንም ሰላም እያደረግልን ይስሩ አይስሩ አይደለም መስራት አለባቸው። የከፈቱት ሊቀመጥ አይደለም እንዲንቀሳቀስ ነው። ከዚህም የበለጠ ጥልም ዛቻ፣ ምናምን ብዙ ነገር ያለበትን የሚሰሩ አሉ። እነሱ ጭቅጭቃቸውም ይናፍቀናል፣ ሁሉም ነገራቸው ይናፍቀናል። ስለምንወዳቸው፣ ስለምናከብራቸው ቦታ ስለምንሰጣቸው አንቺ አሁን ሰከን በመጥፎ ነገር ልባችሁ በመጥፎ ነገር ስለማይሆነው እንጂ ሰከን ብለሽ የሆነ ነገር አይ ድብርብ ድብልቅ ብሎ ቪዲዮ ራሱ ሙዲ የሆነ የምትደረግ ነገር አለ። ገባሽ? ለማስተማር የፈለጉት ነገር አለ። ያው አድነው። እኔ ምን ተረዳሁ መሰለሽ? በዚህ ላይ የተረዳሁት በህይወታችን ወደ ትዳር ስንገባ ከዚህ በፊት የሆነ ድራማ ነበረ፣ ስሙ ረሳሁት። አግብተዋት ሁለት ልጅ ወልዳ ቤቷ ከሞቀ በኋላ ከተስተካከለ በኋላ የጎዳና ተዳዳሪ ሆና ልጅቷ መጣች። ትንሽ ከቆየች በኋላ ልጅዋ ነች፣ የራስዋ ልጅ ናት፣ ግን ከባሏ ደብቃበታለች። ከዛ እየቆየች እያለ ቤት አስገብተዋት፣ ሰውየው ደግሞ ከጎዳና ነው ያነሳት፣ አላወቀም ከዛ የቆየ የቆየ እየቆየ ሲወጣ እናቴ አይደለሽን ወይ አንቺ ብላ ልጅቷ ግልጽ አወጣችሁ። ከዛ ቤታቸው ምን ሆነው ውስብስብ አለ። እንዴት ልጅ እያለሽ ደብቀሽ ነው ልጄ ናት ብለሽሽ ብታስተዋውቂንሽ ብላ ብለው፣ ይሄ ድራማ አይታችሁት ይሆናል። በጣም ውስብስብ አለ እና ብዙዎቻችን ህይወት ውስጥ ከገባን በኋላ መጨረሻችን የሆነ ነገር ሲመጣብን መጀመሪያ ስለምን አላጣራሁትም ብለን ጸጸት ውስጥ እንገባለን። እኔ አሁን ከነ ብሩኬ የወሰድኩበት መጀመሪያ መጣራቱ ደስ የሚል ነገር ነው። በጣም ቁጭ ብሎ ያየው ሰው አሁን ከትላንትም በነ ፍጼም በኩል ስታዩት፣ በዚህም ሳየው እኔ ከመጀመሪያን ጀምሮ ብዙ ትምህርት እያገኘሁበት ነው። ብዙ ነገር እያገኘሁበት ነው። እና ምንድነው የቃል ምልልስ ላይ ነው እንጂ ሌላ ነገር ምንም ነገር፣ ምርጥ ነው። በጣም ደስ የሚል ነው። ይስሩ ሊሰሩ ነው። ሁሉም እየሰራ ነው። የእነሱ ላይ ይገናል እንጂ የእነሱ ትንሽም ነገር ይገንባቸዋል እንጂ ሁሉም እየሰራ ነው። ሁሉም አሁንና ብሬሽ ዘጠኝ ወር በሙሉ እየተሰራ ነው ያለ ተቋረጠ አልተቋረጠ፣ ግን ሰላም ናቸው። ይስሩ አትስሩ የሚላቸው ማንንም የለ እነሱ እኮ መስራት ይስሩ፣ ግን የሆነ በቃኝ በቃሽ እንደዚህ ሌሉት እሱ ነው እሱ ነው አሁን እዛ ላይ ሚሚዬ ሞክሲም ከሰማችሁኝ ካጠፋሁ ትመልሱኛላችሁ። በሱ ላይ ምንድነው በቃ እኔ እኔናንቺ ጨርሰናል፣ እኔናንቺ ጨርሰናል በሚል ላይ ራሱ ትምህርት አለው ትምህርት አለው ለምን ብትሉ ትምህርት ምን አለው ብትሉ አሁን ጨርሰናል ሲሉ እንዴ ጨርሰዋል ብሎ ክፍተት ተጠቅሞ ሊገባ የሚሞክር ሰው ለእነሱ ትምህርት ይሰጣቸዋል በዛ በኩል ስታዩት ማለት ነው አሁን ቁጭ ብላችሁ እሱም ራሱ ይዩት አሁን በትዳራችሁ መካከል ጨርሻለሁ ብላችሁ በአደባባይ ስትናገሩ በዛ መካከል ሾልኮ ሊገባም ይፈልጋል ለእናንተ ህይወት ያስተምራችኋል በዛ መካከል ለካ እንዲህ ነበረ ለካ እንደዚህ ማለው ብላችሁ፣ ትማሩበታላችሁ። አሁን ብሩኬ ጨርሰናል አታውሪ፣ ዘርፌ አንድ የቆጣጉን ያለሽበት ማለት ነው። ልጁ አሁን ይ ልጁ እንደዛ እኔና ከኔ ጋራ አንቺ አታውሪ፣ ጨርሰናል እኔና አንቺ ጨርሰናል ስል ልጁ ምን እንዳለ ታውቂያለሽ? ከእሱ ጋር አታውሪ፣ እኔ የማያከብርሽ ሰው ጋራ አታውሪ። ይኸውልሽ ክፍተቱን እንዴት እንደተጠቀመ አየሽው። በዛ ላይ ማለት ነው እሷ ላይ እምሮ ላይ እንዲመላለስ አያችሁ። ይሄ ነው፣ ምክንያቱም ያ ክፍተት ተጠቅሞ እንዲገባ ነው። ክፍተቱን ተጠቅሞ እሷን እንደዛ ስላለው በዛኛው እንዲያዝንላት ለሀይሜ እንዲያዝን አድርጎ ነው ይሄ ልጅ የገባበት። አሁን በዛ ጋን የምንወሰትኩ መሰላሽ አየሽ ለአንቺ ክብር እንደሌለው ለአንቺ ፍቅር እንደሌለው አላት። ልጁ የመለሰው ማለት ነው። እንደዚህ አትበል አለችው እሷ እና በዛን ቦታ ምንድን ነው አስቡት። ሊገባ አሁን የዚህ ልጅ ምንድን ነው ስታዩት ማለት ነው አክቱም ላይ ቢሆን በር ተከፈተለት ማለት ነው። በር ተከፈተ። እሷ ደግሞ ምንድን ነው አልጨረስንም ገናለን አለችው እና ትምህርት አለው ማለት ነው። በዚህ ላይ ትምህርት አለው አልጨረስንም ገና ነው እኔ እናንተ ገናንን አልጨረስንም አለችው እና በዚህ ላይ እኔ ትልቅ ትምህርት ወስጄበታለሁ ማለት ነው እና በእርጋታ እስኪ አዳምጡት እና ለመክፈትም ጠንተነው ላይ ካርጌ አልፌዋለሁ ከምትሉ ጭቅጭቅም ቢሆን በህይወታችሁ ውስጥ ምናክል ትምህርት እንደምትወስዱበት በትዳራችሁ በቤታችሁ ታላችሁ። ለምን ጭቅጭቅ በህይወታችሁ ውስጥ በትዳራችሁ መካከል ጭቅጭቅ ካለ እጅግ መጥፎ ነው። እጅግ ከባድ መጥፎ ነው። ለአደጋ ትዳራችን ለአደጋ ይዳርጋል። ልጆቻችን ያልሆነ ነገር እናስተምራለን። አብሶ በልጅ ፊት የሚጨቃጨቅ ሰው ለልጁ አባቴም እናቴም እንዲህ ነበረ ብሎ ያ ጭቅጭቅ አይምሯቸው ላይ ይቀረጻል ለልጆቹ ማለት ነው። ትዳርም ይዛችሁ ትዳር ውስጥ ገብታችሁ ጭቅጭቅ ባልና ሚስት የሆነ መጋጨት አለ አይደለም፣ በጓዳ ሁለት ሰው ሆኖ ሁለት አባቱ ሆኖ በጓዳ መፍታት ነው ያለበት። ለምን ልጆች አይምሮ ላይ መቀረጽ የለበትም። ልጆች መስማት የለባቸውም። አባትህ እንዲህ ነው እናትህ እንዲህ ናት ብሎ አባት የሚናገር ከሆነ እናትም እንዲህ የምታስተምር ከሆነ ያ ልጅ እየዋለ እያደ የሆነ ችግር በተፈጠረ ሰዓት አባቴ እኮ የእናቴ እንዲህ ብሏት ነበረ የሚል ነገር አይምሮ ላይ ይቀረጻል። እና በትዳራቸው መካከል ሁለት ሰው ሁለት አባት ሆኖ ጓዳ መፍታት ነው ያለበት። እና በልጅ ፊት ጭቅጭቅ፣ በልጅ ፊት ስድብ፣ በልጅ ፊት ያልሆነ ምላስ የምታወጡ ከሆነ ያ ልጅ አይምሮ ላይ የያዘ ነው የሚያድገው። ነገ ለራሱም ያልሆነ አደጋ ውስጥ ይከተዋል። እና ሁለት ሰው ተለያየን፣ የለም በቃ ጨረስን ባለሰዓት፣ በዛ መሀል ክፍተት ለመግባት ይሞክራል ማለት ነው። አቅቶ የለም በቃ ብለዋል እሱ ጨርሻለሁ ብሎ አሁን እንደዚህ ልጅ ማለት ነው፣ ክፍተት ተጠቅሞ ለመግባት ይሞክራል ማለት ነው። እና ትምህርት አለው፣ በዚህም ያስተምራል። በእርጋታ የሰማው ሰው ያስተምራል። ስሙት። ያልሰማችሁን ካላችሁት ስሙት። እስኪ ደጋግማችሁ ስሙት። እኔ በሁለቱን ስልኬ ደግሜ ሰምቸዋለሁ። ስሙት። ዘርፌ ዘርፌ ቀጢ ቀጢ ያልተማሩት አሉ አስተምሪው የኔ እና ጀግና ው ለምን ትዳራችን ትዳር ማለት ቀላል አይደለም። ትዳር ማለት ክቡር ነው። ትዳር ማለት ትልቅ ነገር ነው። ትዳረኛ ቀላል አድርገን እናየዋለን። ትዳራችሁ መሰሷችሁ ነው። ትዳር ኖረዋችሁ ትዳር ሳይኖራችሁ ክብር እኩል አይደለም። አሁን በትዳራችሁ ባላችሁ ካለ ወልዳችሁ ባል ከሌላችሁ፣ እኩል አደል? እኩል አትታዩም። ለምን ክብር አላችሁ፣ ትዳር አላችሁ። በኋላ እንኳን ፍቅረኛችሁ ራሱ የሚያከብራችሁ ከሆነ በአደባባይ የሚያከብራችሁ ከሆነ በሰው ፊት ክብር የሚሰጣችሁ ከሆነ ያን ሰው የሚያዩ የእሱን ጓደኛ ይሁን የእሷን ጓደኛ ይሁን ክብር ይሰጣችኋል። ለምን እሱ ያከብራችኋላ እሱ ትልቅ ክብር ያከብራቸዋል ቦታ ይሰጣቸዋል ሲያከብራችሁ ስለሚያል አሁን ብሩኬ ምንድን ነው የሚለው ገቢና ሁሉን ጊዜ ለሀይሚ ነው ቦታ ይለቁላታል ሲመጡ ፈርተው ይወርዳሉ ይላል አደለም ያ ቦታ ስላስከበረላት ነው ለምን ለሀይሚ ስላስከበረላት ነው ብሩኬ አስቡት አሁን ይሄ በዚህ ቦታ ትና እስኪ ምን አክል ቦታ እንደ አሳልፎ እንደሚሰጣት ይዩ። እስኪ እና ምንድን ነው በትዳራችን መካከል እውነት መኖር አለበት። እውነትና እውነት ድብብቆሽ ካለ ለህይወታችሁ አደጋ ነው፣ መጥፎ ነው። አሁን አረብ ሀገር ብዙዎቻችን አረብ ሀገር ሆነን ሰዓት ማሳለፊያ ብለን ከሌላ ወንድ ጋር እናወራለን። ግን ልጅ አለ እዛ ጋር ትዳር አለ። አትውለዱ ወይ አንድ እዚህ ገላስ ቆምሻ አሁንም ማለት ነው ይላችሁ ቡሩክ እና ሃይሚ እኔ ጨርሻለሁ፣ ያለባት ፓርት አሁንም ማለት ነው። ቢጨርስ ኑሮ ለምንድን ነው ከወንድ ልጅ ጋራ የሚጋፈጠው? ቢያልቅ ኑሮ እሱና በቃ ምን ለምንድን ነው የሚጣላው ከልጁ ጋር? ምን አገባው? ከወንድ ጋር ለምንድ የሚጋፈጥ? ታውቂያለሽ እኔ ውድ ማልስ መልሶኛ ዚ አለ ብሎ በውስጥ መስመር ያለው ነገር ነው እሱ እያወራ ያለው እኔ ና አንቺ ጨርሰናል አለ በውስጥ መስመር እኮ። ለምን ሄዶ ከልጁ ጋ ይኸውልሽ፣ ከልጁ ጋ ለምን ሄዶ ይሄ ልጅ እኮ ራሱ ነው። ብሩኬ እኮ ነው መጀመሪያ ጽሑፉን ይላክለት ግን ደግሞ ለምን ይልክላታል የምል አይፈልጋ። እቺ ሴት ባይፈልጋት ኑሮ ምን አገባ ከሰው ጋር የሚጣለው። ና እንገናኝ ብሎ ከሰው ጋር አይጣላም። ማንኛውም ሰው የማይገባኝ ምን አገባኝ እጅ የምጣለው ነው የሚለው አሁንም ከጥንቃቄ ያርጉ። አዎ፣ አይ አሁን እኮ እዚህ ጋር እኔ አልተሳሳትኩም እኮ ብሩኬ፣ እኮ ያልኩት እኮ ምንድን ነው መሰለሽ፣ ስለሚያከብራት ስለሚወዳት፣ አዎ ስለሚወዳት ስለሚያከብራት፣ እንኳን ሌላ ተውትና፣ የመኪና ቦታ ራሱ ሊነካ አይፈልግም። ቦታ ገቢና ሊነካ አይፈልግም ነው እኔ ያልኩት ማለት ነው። ይህን ባርት ላይ ያዥልኝ እና ብሩኬ ለሃይሚ ትልቅ ቦታ አለው ትልቅ ትልቅ ፍቅር እሷን ጋር አለ እሱን ጋር አለ። ምንድነው እኛ እኮ አሁን እዚህ ጋር አበቃ አይደለም ቢያበቃላቸው፣ አያገባኝም የራስሽ ጉዳይ፣ እዛው ተወጪ እኔ ጋ ይዘሽ እንዳትመጪ ብሎ እንደ ጀመርሹ እዛው ተወጪ ብሎ ነገሩ ስብስብ አድርጎ ይተዋል ይወጣል። ተገልጥሎ ይወጣል አልገባበትም ብሎ የእሷ ነገር ማጥራት ይፈልጋል። የእሷ ነገር ፍቅር አለ ትልቅ ነገር አለ። ማንንም ሊነካበት ሃይሚዬ ማንንም ሊያይበት አይፈልግም። እሷም እንደዛው። አሁን በዚህ መካከል ልንገርሽ፣ በዚህ ከተሳሳትኩን ትመልሽኛለሽ። ወክሲ ምንድን ነው ያለችው? የኔና ነገር የኔና ያንቺ ነገር አላበቃም። አዎ የኔና ያንቺና ስሜኝ ዘርፊ ይኸውልሽ ክብር ስላሉ ሌሎቹ ደግሞ ምን ይላሉ መሰለሽ፣ በእሷ ክብር የለውም። አሁን ክብሩ ስለሆን ምን ላይ ነነኝ አሁን ያለንበት ያ ብሩኬ ላሃይሚ ቦታ ባይኖሮ ኑሮ ከሰውዬ ጋር ሰውዬ የፈለገውን ነገር ቢሳደብ ምንም ቢያደርግ ከዚህ ሰውዬ ጋር መጣላት አይሞክርም። ሸ አይደለም መጣላት ምን አስወራው ምንም ነገር አያስወራውም። ይኸው ይሄ እኔ ነው አቁ ታምም አው እኔ መቆምላው ይሄ ነው። አሁን ልመጣልሽ ነው ይሄ ቦታ ልመጣልሽ ነው። ምንድን ነው ትልቅ ክብር አለው። የማይነካበት ክብር አለው። ለምን ሃይሚዬን ልትነካ? ማንንም ሊያያ ስለማይፈልግ እዚህ ጋር ለሰዎቹ ትምህርት እየሰጣቸው ነው እሷ ጋር ማንም መድረስ እንደሌለበት፣ እሱ ጋር ማንም መድረስ እንደሌለበት እሷንም እሱንም ቦታ እየከፈቱለት አይደለም። ይሄ ልጅ አሁን በመሀል ለመግባት ይፈልጋል አይደለም። እሷ ምንድን ነው ያለችው፣ የመለሰችለት ንገረው ያለ ነገር የኔና አንተ ነገር ያለ ነገር ንገረው ሲል ስትለው እሱ ምንድን ነው ያለን እውነቱ ንገረው እውነቱ እንድትነግረው እኔ እናንተ መሀል ምንም ነገር እንደሌለ መጀመሪያ ምንድን ነው ያለ እኔ እናንቺ መሀል ምንም የለም አለ ብሩኬ ሲመጣ ተቀየረለች ምንድን ነው ይሄ ነገር አሁን ብዙዎቹ ላይ የምታዩ ነገር ነው ብዙዎቹ በትዳር መካከል የምታዩ ነገር ነው የለም ብለው ምንም ነገር የለም ብለው በውጭ አውርተው በውስጥ በኩል ሌላ ኮሽታ የሚፈጥሩ አሉ አሁን ይሄ ኮሽታ አስቡ መሀል ከገባ በኋላ ብሩኬ ከመጣ በኋላ የለም ያለ ልጅ መልሶ ደግሞ እኔ ጓደኛዬ ናት አለ። ግን መጀመሪያ ምንም የለኝም አለ። አሁን መልሶ ደግሞ ብሩኬ ሲመጣ ጓደኛዬ ናት አለ። አስቡ፣ እና በዚህ መካከል ምን አክል በትዳራችሁ፣ በጓደኝነታችሁ መካከል ክፍተት እንደሚፈጠር በራሳችሁ ላይ ውሰዱት ማለት ነው እና ይሄ የዛሬው ከሰማችሁ ደጋሙ ስሙትና፣ ደስ የሚል ትምህርት አለበት። የሚያስተምር የሕይወታችሁ ቅርስ የሚሰጣችሁ ትምህርት አለበት። አብሶ ያላገባችሁ፣ መንገዱ እየጠረጋችሁ መሄድ እንዳለባችሁ። ይሄ ከተጀመረ እኔ ከደብዳቤው ጀምሮ በጣም ትምህርት አለው። ብሩኬ ምናክል ለእሷ ፍቅር እንዳለው ምናክል እንደሚፈልጋት ስለሚወዳት ስለሚፈልጋት የልጆቹ እናት የወደፊት የትዳሩ አጋር እንደሆነች በመንገድ እንዴት እንደወደቀ እዩት እስኪ ምናክል እንዳለው ማለት ነው። እና ከመጀመሪያ ጀምራችሁ ካልሰማችሁት ከደብዳቤው ጀምራችሁት ይዩት። ከደብዳቤው ጀምራችሁት ይዩት። ተማሩበት። ብትማሩበት ለልጆቻቸውም ይሁን ታስተምሩበት አላችሁ? ለራሳችሁም ቢሆን ትምህርት ወስዱበት። አላችሁ አግብቻ አለው ከአሁን በኋላ ምን አለብኝም የምትሉ አለ። በትዳራችሁ መካከል ብዙ ነገር አለ። በእነዚህ ልጆች እኔ ብዙ ትልቅ ትምህርት